ይከሰታሉና ለሰራተኛ ትቶ ስራን በኮንፊደንስ መስራት አይቻል ለሰራተኛ ጥሎ መሄድ ደግሞ እንቁላል ጣይ ለምሳሌ ከሩቅ የሚመጡ ሰዎች ወደዚህ አካባቢ መተው ሲሰሩ ብዙዎቹ ውጤታማ አይደሉም ክትትል ማነስ በቃ ክትትል የለም አንድ ወር ሁለት ወር ሰላም የሆነ ስራ ከሰሩ ሶስት አራተኛ አምስተኛ ወር ድራሻቸው የለም በስልክ አስር ኩንታል መኖ ነው ይላሉ በስልክ ይደውላሉ አስር ኩንታል መኖ ነው አምጣልኝ ሰላሳ ኩንታል መኖ ነው አምጣልኝ በራቸው ድረስ ይመጣል? እንቁላል ፈልገን ነበር ስንት ፈለግ ሰላሳ ሺህ እንቁላል ገብተ ጫን። የሚጫነው እንቁላል አይታወቅም? የሚሰበረው እንቁላል አይታወቅም? እንቁላሉ ሳይዘው አይታወቅም፣ ምርታቸው አይታወቅም? ሰላሳ ሺህ እንቁላል ወጥቶ መጫን፣ አንድ ስልክ ይደወልልኛል። አንድ ስልክ ከተደወለልኝ በኋላ ሰራተኞች እናቸው የደወሉት። ምንድነው አይ፣ እንደዚህ እንደዚህ ዶሮች እኮ እየሞቱ ነው ይሉኛል። ምን ሆኖ እኛ እናቅም ወደዛ አካባቢ ሼዱ ጋር ሄዱ እና በጣም ነገሮች የተገላቢጦሽ ሆኑብኝ። ማደርገው እስኪ ጠፋኝ ድረስ ማለት ነው። እነዛ ዶሮዎች ከግማሽ በላይ የሚያክሉት ከ6500 ከግማሽ በላይ የሚያክሉ በሽተኞች ነበሩ። ኮራይዛ በጣም አስቀያሚ የሚባል ጊዜ፣ በጣም አስቀያሚ የሚባል ጊዜ። በቃ በሽታው ይህን ያክል ገዳይ ሊባል የማይችል በእኔ በጣም ድክመት የተነሳ በጣም ስንፍና በል ድክመትም ሳይሆን ስንፍና ስንፍና ባለመከታተሌ ምክንያት ያ ሁሉ ዶሮ ተይዞ ሊድን የሚችል የሶስት ቀን መድኃኒት ብቻ ሰታችሁ ሊድን የሚችል አይነት በሽታ ነገር ግን እኔ ከአስራ ምናምን ቀን ለምን እኔ ዘጌቼን የሰማሁት እነሱ ሰራተኞቹ ዶሮዎቹ ይሞታሉ፣ እኔ ተደውሎልኛል። ለባለቤቱ አሳውቀናል ብለው ዝም ብለዋል። ሰላም ሰላም፣ ክብራትና ክብራን ተመልካቾቼ፣ ዛሬ የምንወያየው እንግዲህ ስለ ዶሮዎች ትርፍና ኪሳራ ብቻ አይደለም። እኔ በልምድ ካገኘኋቸው ወይም ደግሞ እኔ በዚህ ስራ ሳልፍ ወይም ደግሞ በዚህ ረጅም ጊዜ ባሳለፍኩባቸው በዶሮ እርባታ ስራ ላይ እስካሁን አንድ የሚጠዘጠዘኝና በጣም ባላደረግኩት ብዬ የምለው አንድ ስህተት የሰራሁት አለና ለእናንተ ሼር ባደረጋችሁ ነገ ከነገ ወዲያ ወደ ዶሮ እርባታ መግባታችሁ ስለማይቀር እንድትጠነቀቁ ልብ እንድትሉት ብዬ ነው። ያው እኔ እስካሁን ድረስ ባላደርገው ብዬ በጣም ተሸወድኩ ምልበት ነገር ስለሆነ ማለት ነው። ይህ ምንድን ነው? ከዚህ ለሰራተኛ ስራ ጥሎ ከመስራት ጋር የሚያያዝ ነው። ይሄ ምንድን ነው? ለምሳሌ ያው ብዙዎቻችሁ ወደዚህ እርባታ ዘርፍ ላይ ለመግባት ፈልጋላችሁ። ነገር ግን አሉኝም ብላችሁ የምታስቧቸው ሰራተኞቻችሁ ናቸው። ምናልባት እናንተ ላይ መቻችሁ ይችላል። የቤተሰብ ጉዳይ ሊኖርባችሁ ይችላል። በተለያዩ በተለያዩ ምክንያቶች ዴይሊ እዛ እርባታ ላይ ተገኝታችሁ የሚሰሩትን ስራዎች ላትቆጣጠሩ ትችላላችሁ። ስለዚህ አብዛኛው የስራ ጫና ያለበት ማን ነው? ወይም ደግሞ ከዶሮቹ ጋር ላያሳልፍ የሚችለው ማነው? ውስጥ ያስቀመጣችሁ ሰራተኛ ነው። እንግዲህ እኔ ያውን ላወራላችሁ ወይም ደግሞ ምናልባት ትምህርት ይሰጣል ብዬ የማስበው እኔ በተለያየ መንገድ ለምሳሌ በራሴ ግቢ ውስጥ ያሉ ሼዶች አሉ፣ እንዲሁም ደግሞ ተከራይቼ የምሰራባቸውም ነበሩ። በአንድ ሰፈር ውስጥ በተለያየ ቦታ ላይ ሼዶች ነበሩ፣ ተከራይቼ የምሰራባቸው፣ እንዲሁም ደግሞ የራሴ ማለት እንግዲህ። አሁን ሊያስተምራችሁ የፈለግኩት ነገር ምንድን ነው? አንደኛ የሰው ኃይል ምን ያክል ጥቅም እንዳለው ነው። ሁለተኛ ነገር ደግሞ በሰራተኛ ብቻ ስራ እንደማይሰራ ማወቅ መቻል አለባችሁ። ለምሳሌ ብዙዎች ልምድ ያላቸው ሰራተኞችን መቅጠር ስለሚፈልጉ ይሄ ጉዳይ አሁን ከምነግራችሁ ታሪክ ጋር በጣም ትማሩበታላችሁ ብዬ አስባለሁ። በተለይ እናንተ ማስፈለጋችሁ ምን ያክል ለእርባታው እናንተ ታስፈልጋላችሁ ከሚለው ጉዳይ ጋር ተያይዞ መረጃውን አቀብላችኋለሁ ብዙ ትማሩበታላችሁ። በነገራችን ላይ አሁንም አሁንም ድረስ አሁንም ድረስ አሁን በዚህ ደረጃ ላይ ሆኜ ምን ነው ባልሰራው ብዬ የምጸጸትበትን በለው የምጸጸትበት አይነት ጉዳይ ነው ያጋጠመኝ፣ እና አንዱ ነው ምናቸው ይሄ በጣም ብዙ አለ። ግን በጣም ትልቁን ድርሻ የሚወስድብኝ ሳስበው ወደኋላ መለስ ብዬ የእርባታ ስራውን ስቃኝ፣ እንዴት አለፍኩኝ፣ እንዴት መጣሁኝ፣ ምን ምን ሰራው ብዬ ስቃኝ፣ በቁጥር አንድነት የሚከሰተው ይሄ ጉዳይ ነው። ያው እኛ ሰዎች ብዙ ነገር ጥሩ ጥሩ ነገሮችን ሰርተን አንዷ ትንሿ ነገር ግን ሰፊውን ቦታ ተወስዳለች፣ እና ከዛም አንጻር ይሆናል ብዬ አስባለሁ። ይሄ የተፈጠረው ጉዳይ ምንድነው እንዳልኳችሁ በአንድ አካባቢ ላይ የኔን ሼዶች ጨምሮ የሌሎችን ሼዶ የኔ ስለማይበቁ እንዲሁም ደግሞ እንደ ልብ ሼዶችም ባላችሁ መሬት ላይ መገንባት ስለማይቻል ከዚህ ከጨረቃ መሬት ጋር ተያይዞ በዛ በዛ ጉዳዮች ሼዶችን ለመከራየት ተገድጄ ነበርና በኪራይ መልኩ ሼዶችን ተከራየሁኝ። ከዛ በመቀጠል ግን እንግዲህ ወቅቱ ወቅቱ በጣም የስራ ጊዜ ነበር። በጣም የስራ ጊዜ በብዙ ኦርደሮች የተቀበልኩበት ጊዜ ነበረ። ብዙ ዶሮዎች ነበሩ በግምት ባለሳሳት በዛን ጊዜ ከ17 ሺህ ምናምን ዶሮዎች በላይ ነበሩ፣ ቄቦች ብቻ ማለት በራሴ ሼዶችም እንዳልኳቸው አሉ። እንዲሁም ደግሞ በአካባቢ ውስጥ ላይ ወደ አራት ምናምን ሼር ተከራይች ሰራ ነበረ። እና አንዱ ሼር ላይ አንዱ ሼር ላይ ያስገቧቸው ቄቦች ወደ 6500 አካባቢ ይመስሉኛል። በግምት ና 6500 ቄቦችን አስገብቼ እየሰራው ባለበት ሰዓት በጣም ሰላም ነበረ። በጣም ሰላም መሆኑ እኔን በጣም እያራቀኝ መጣና በሆነ ወቅት ላይ ሰራተኞች ይደውሉና ዶሮዎቹ በበሽታ እንደተያዙ ይነገረኛል። እንግዲህ ልብ በሉ እኔ መኖ የራሴ መኖ ነው የምጠቀመው እንዲሁም ደግሞ ሰራተኞችን እዛ ቀጥሬ ያለውኝ የሚገርማችሁና በጣም በጣም በጣም ደግሞ ከሚያናድደኝ ነገር ውስጥ ከሰራዋቸው ስህተቶች ከሚያናድደኝ ነገር ውስጥ የአፋርም የሚገኘው በእኔ መንገድ ላይ ነበር፣ አልፌው ነው አሁን። ከዛ ጋር መኪና ቁሞ ገብቶ እንዴት ነው፣ ሰላም ነው፣ ሁሉ ነገር ሰላም ነው። ዶሮችን አይቶ አምስት ደቂቃ ማለት የአምስት ደቂቃ ለዶሮች አለመስጠቴ፣ አለመስጠቴ በጣም ብዙ ዋጋዎችን አስከፍሎኛል ማለት ነው። እና ታሪኩን ልቀጥልላችሁ በነዚህ በነዚህ 6500 የሚያክሉ ቄብ ዶሮች ገብተዋል። በጣም ሰላም ነበሩ። በዚህ ሰላም በነበሩበት ሰዓት ከዚህ አንድ ስልክ ይደወልልኛል። አንድ ስልክ ከተደወለልኝ በኋላ ሰራተኞች ናቸው የደወሉት። ምንድን ነው አይ፣ እንደዚህ እንደዚህ ዶሮች እኮ እየሞቱ ነው ይሉኛል። ምን ሆኖ እኛ አናውቅም። ከዛ ወደዛ አካባቢ ሼዱ ጋር ሄድኩኝ። ሼዱ ጋር ሲሄድ የጠበቅሁት ነገር በቃ ከአቅም በላይ የሚሆን ነበረ። በጣም በስራ ላይ እንደዚህ አጋጥሞኛል። አቅም ያ ማለት በጣም ተቃራኒ የሆነብኝ ስሜቱ ራሱ ለምን እነዛ ዶሮዎች በነገራችን ላይ ተከፍሎባቸዋል፣ ኦርደር የተደረገባቸው ናቸው፣ ሰዎች እየጠበቁ ያሉት ዶሮዎች ናቸው። እና በጣም ነገሮች የተገላቢጦሽ ሆኑብኝ፣ ማደርገው እስኪጠፋኝ ድረስ ማለት ነው። እነዛ ዶሮዎች ከግማሽ በላይ የሚያክሉት ከስድስት ሺህ አምስት መቶ ከግማሽ በላይ የሚያክ በሽተኞች ነበሩ። በቃ በጣም በስትረስ ተይዘው ነበር ዶሮች። ይሄ ሁሉ አሁን እንደዚህ በጣም ተገላቢጦሽ እንዲሆንብኝ ያደረገው ምክንያት ምንድን ነው? ሰራተኞች ጋር ስደውል ደውዬ እንዴት ናቸው? ሰላም ናቸው፣ ሁሉ ነገር ሰላም ነው፣ ይበላሉ፣ ይጠጣሉ፣ ምንም ሞት የለም፣ እድገታቸው በጣም ጥሩ ነው እባል ነበር እና ያንን መሰረት አድርጌ ነው ስንቀሳቀስ የነበረው። እኔ ትኩረት የነበረው ምንድነው? ሰዎችን ስልጠና ማሰልጠን፣ ሰዎችን ማቋቋም፣ እርባታ እንደዚህ ማድረግ፣ በዚህ መውጣት፣ በዚህ መግባት፣ እህል መግዛት፣ መጫን፣ ማውረድ፣ ዶሮ ወደዚህ ወደዛ ማድረግ በዚህ ሁሉ ሂደት ውስጥ ግን እነዚህ ስድስት ሺህ አምስት መቶ ዶሮዎች ተረስተው ነበር። በእርግጥ እነዚህ ብቻ አልነበሩም ዶሮዎቹ በሌላ በሌላ ሼር ነበሩ፣ ግን ችግር የተከሰተው እዚህ ሼር ላይ ነበር። በጣም ቢዚ ነበርኩ በዛን ሰዓት ላይ በጣም አስታውሰዋለሁ። በጣም ቢዚ ነበርኩ በጣም ከምነግራችሁ በላይ ማለት፣ በራሴ ስራ ነው ቢዚ ሆንኩት። ከዚህ በተጨማሪ ደግሞ ሁለት አንድ የስጋ ዶሮዎች እና አንድ ደግሞ የእንቁላል ጣይ ዶሮዎች እንትን አድርግ ነበረ አስተዳድር ነበር እና በቃ እነዛ እነዛ ነገሮች ተደምረው በቃ ከአቅሜ በላይ ሆኖ ዶሮቹ ጋር ስገባ ከግማሽ በላይ የሚሆኑ ተይዘዋል። በሽታውን ደግሞ ገምቱ ምን ሊሆን እንደሚችል፣ ኮራይዛ። በጣም አስቀያሚ የሚባል ጊዜ በጣም አስቀያሚ የሚባል ጊዜ። በቃ በሽታው ይሄን ያክል ገዳይ ሊባል የማይችል በእኔ በጣም ድክመት የተነሳ በጣም ስንፍና በር ድክመትም ሳይሆን ስንፍና ባለመከታተሌ ምክንያት ያ ሁሉ ዶሮ ተይዞ ሊድን የሚችል የሶስት ቀን መድኃኒት ብቻ ሰጣችሁ ሊድን የሚችል አይነት በሽታ ነው። እንደውም ከሳይንሱ ሁላ ወጣ ብሏል። ይሄን እኔ እርባታ ላይ የቆየው ያ በሽታ ከ15 ቀን ከ16 ቀን በላይ ነው በሽታው ሊቆይ የሚችለው። በነገራችን ላይ ከ8 ቀን እስከ 10 ቀን ብቻ በጥሩ ባዮ ሴኩሪቲ ማለት ነው፣ በጥሩ ሕክምና ከ8 ቀን በላይ እዛ ቤት ውስጥ መቆየት አይችልም። ነገር ግን እኔ ከአስራ ምናምን ቀን ለምን እኔ ዘግቼ ነው የሰማውታ። እነሱ ሰራተኞቹ ዶሮቹ ይሞታሉ እኔ ተደውሎልኛል። ለባለቤቱ አሳውቀናል ብለው ዝም ብለዋል። በቃ ለተረፉት ማብላት መጠጣታቸው ቀጥለዋል ማለት ስለዚህ፣ ሊድን የሚችል በሽታ ሊድን የሚችል በሽታ በእኔ ክትትል ማነስ ብቻ ይህን ያክል ጉዳት እዚህ ጋ። አሁን እንግዲህ በተለያየ ጊዜ ስለ ዶሮ እርባታ ሳስተምራችሁ ሰምታችሁ ሊሆን ይችላል እና መጨረሻ ላይ የምጨምራቸው ጥንቃቄ መሰል ነገሮችን ጨምርላችኋለሁና ከእንደዚህ አይነት ስህተቶች የመነጨ ነው የማቀርብላችሁና በስራ አጋጣሚ ላይ እንደዚህ በምንሰራበት ሰዓት ጥንቃቄ ማድረግ ያለብን እኛ ባለቤቶች ንብረታችንን ዶሮች ንብረት ናቸው። እነዛ ንብረቶች ምን ላይ ናቸው ብላችሁ ማየት አለባችሁ። እኔ ይህንን ነገርኳችሁ እንጂ ያው ከራስ ይቀድማል በሚል ነገርኳችሁ እንጂ እኔ በአካባቢ ያሉ ዶሮ አርቢዎች ይሄ ችግር ያልገጠመው የለም። ግን ዶሮ አርቢዎች ብዙ ጊዜ ምንድን ነው ችግሮች፣ አሁን እንደዚህ ሲሞትብኝ፣ ኦፊሻል አወጣሁት አይደለም በሶሻል ሚዲያ እንደዚህ ሆኖብኝ እንደነበረ ሌሎቹ ግን አይናገሩም፣ ዝም ብለው ብዙ የተጎዱ ዶሮ አርቢዎች አሉ። አሁን እንግዲህ ዶሮ እርባታ ጀምሩ፣ ይሄ ነገር ያዋጣል፣ ይሄ ነገር በዚህ ይሄን ነገር በዛ ይሄን ነገር ግን ቻሌንጅ አለው። ማወቅ ያለባችሁ ነገር እዚህ ጋር ለሀምሳ ምናምን ሺህ ተከታዮች አሉኝ። ለእናንተ ልናገር የምፈልገውና ላሳውቃችሁ የምወደው ነገር ምንድነው ዋጋ ያስከፍላል። ትንሽ የሚባሉ ስህተቶች እንዳትነሱ ሊሰብሯችሁ ሰብረው ሊያስቆሯችሁ ይችላል። እኔ በዛ ወቅት ላይ እንግዲህ ከዛ ሁሉ ዶሮ ጭንቅላቴ ስታክ ነው ያደረገው። ከዛ በኋላ ማለት ማሰብ ሁሉ በቃ ያው ለምን በጣም በቃ። አሁን ኤኒሲዲ ገብቶ ኒውካስል ገብቶ ቢሆን የፈንግል በሽታ ማለት ነው ገብቶ ቢሆን ኖርማል ስንት ገብቶ ወጥቷል። ኖርማል በቃ ሁሉም ጋሊጋ አደለም። እኔ በእኔ አቅም እኔ በማልችለው ትንሽ ባለችኝ አቅም በዓለም አቀፍ ደረጃ ሊቋቋሙት ያልቻሉት የወፍ በሽታን ኒውካስል ነው፣ ፈንግል እሱ ከኔ ቁጥጥር ውጭ ነው። አልፋችሁ የተረፈው ተርፎ የተጎዳው ተጎድቶ ማለት ነው። በኮራይዛ በአይነ ደግፍ በሽታ እንዴት የሁሉ ዶሮ ላጣ ችላል። እና ትሪትመንቱ ሊሆን የሚችለው ነገር በዚሁ ልጠቁማችሁ፣ ትሪትመንቱ ሊሆን የሚችል የነበረው የቴትራሳይክል አንቲቢዮቲኩን መስጠት እንዲሁም ደግሞ የነዚህ የቴትራሳይክል ደግሞ በድጋሜ በአይን ጠብታ አይናቸው ላይ ማድረግ ነበረ እና ያንን ማድረጉ ያሁሉ ዶሮ ያሁሉ ያሁሉ ዶሮ አይን ጠብታ ማድረግ እንዴት አሰልቺ እንደሆነ ብታዩት፣ በሙቅ ውሃ አይናቸውን ማጠባቅ እንዴት አሰልቺ እንደሆነ፣ በጣም አስቸጋሪ ጊዜ ነበር ያሳለፍኩትና በዛ በኩል በቤቱ ራሱ ሳልፍ የሚሰማኝ ስሜት ጥሩ አይደለም እና በቃ ከዛም በኋላ የተለያዩ ጥረቶችን አደረግኩ። መድኃኒቶች ሰጠዋቸው፣ በአይን እንደዛ ህክምና አደረግንላቸው። ብዙ ዶሮች ሞቱ። እና እንደዚህ አይነት ችግሮች ይከሰታሉ እና ለሰራተኛ ትቶ ስራን በኮንፊደንስ መስራት አይቻልም። እናንተ እንኳን እዛ እርባታ ውስጥ እያደራችሁ እየዋላችሁ ሰርታችሁ፣ ነገ ሊፈጠር የሚችለውን ነገር እግዚአብሔር ብቻ ነው ሊያቀር የሚችለው እናንተ በራሳችሁ ምድራዊ በሆነ መንገድ ጥንቃቄ ወይም ደግሞ ይሄ ባዮሴኩሪቲው በደንብ ለዶሮቻችሁ ማድረግ ቢቻለው ከናንተ የሚጠበቀውና ለሰራተኛ ጥሎ የሚሄድ ደግሞ እንቁላል ጣይ ለምሳሌ ከሩቅ የሚመጡ ሰዎች ወደዚህ አካባቢ መጥተው ሲሰሩ ብዙዎቹ ውጤታማ አይደሉም። ክትትል ማነስ፣ በቃ ክትትል የለም። አንድ ወር ሁለት ወር ሰላም የሆነ ስራ ከሰሩ ሶስት አራተኛ አምስተኛ ወር ድራሻቸው የለም። በስልክም አስር ኩንታል መኖ ይላሉ፣ በስልክ ይደውላሉ። አስር ኩንታል መኖ አምጣልኝ፣ ሰላሳ ኩንታል መኖ አምጣልኝ በራቸው ድረስ ይመጣል። እንቁላል ፈልገን ነበር ስንት ፈለግ፣ ሰላሳ ሺህ እንቁላል ገብተ ጫን። የሚጫነው እንቁላል አይታወቅም? የሚሰበረው እንቁላል አይታወቅም። እንቁላሉ ሳይዘው አይታወቅም። ምርታቸው አይታወቅም። ሰላሳ ሺህ እንቁላል ወጥቶ መጫን ዋጋ ያስከፍላል፣ ዋጋ ያስከፍላል። እና በእንደዚህ አይነት መንገድ የምትሰሩ ለእርባታውን ራሳችሁ ካልሰጣችሁ በስተቀር መሰጠት ለእርባታው ራሳችሁን መስጠት መቻል አለባችሁ። ያ ከሆነ ፐርፌክት ስራው ይሰራል ዛሬም እየተሰራ ነው፣ ነገም ይሰራል፣ ከነገ ወዲያም ይሰራል። በእርግጠኛ የምነግራችሁ ማለት አዋጭ አይደለም ተብሎ እየተተወ ቢዝነስ አለ በምድር ላይ አዋጭ አይደለም ሰዎች እንዳይሰሩት ተብሎ የምሰሩበት መንገድ ይለያያል እንጂ አዋጭነቱ በዛው ልክ ነው። ስለዚህ ዛሬ ላነሳላችሁ የፈለግኩት ምንድነው ዶሮዎችን በዚህ ካፒታል አውጡ፣ በዚህ ትርፋለሁ፣ በዚህ ምናምን፣ በዚህ እንደዚህ አድርጉ ከምንለው ጀርባ የራሱ የሆነ ቻሌንጅ አለው። እነዚህ እኔ በምሳሌ ነገርኳችሁ። ይህ ቪዲዮ ከተመቻችሁ እንግዲህ በቀጣይ ተከታታይ የኔን ደግሞ ታሪኮች አቀርብላችኋለሁ። እንግዲህ ትናንትናም ከትናንት ወዲያም መውደቆች አሉ፣ ግን ደግሞ ያው ሙከራ ስለሆነ መውደቁ ኖርማል ነው። እቀጥልበታለሁ። ስለዚህ ባሳለፍኳቸው ጊዜያቶች ውስጥ በጣም ረጅም ጊዜ አላሳለፍኩም፣ ግን ለጀማሪ ዶሮ አርቢዎች ቢያንስ ቢያንስ ያስተምራል ብዬ ስለማስብ ነው ይህን አቀርብላችሁ ከተመቻችሁ፣ እንግዲህ ተከታታይ የሆነ ቪዲዮዎችን ለቅላችኋለሁ። ምናልባት በጣም የሚያስቁ አይነት ታሪኮች የገጠሙኝ አሉ፣ በጣም ያሳመሙኝ ክስተቶች አሉ፣ በስራ አጋጣሚ ላይ በጣም የሚገራረሙ ሀሳቦች አሉ። እና መታችሁ አከፍላችኋለሁ። መታችሁ ብለው ስልጠና መታችሁ ስልጥኑ ለምዶብኝ ማለት። ስለዚህ እንግዲህ ተከታታይ ቪዲዮዎች ወደ እናንተ አቀርባለሁ። ምናልባት አስተማሪ ነው ብዬ አስባለሁ አሁን የነገርኳችሁ ለሰራተኛ ትቶ መሄድ እንግዲህ ምን ያክል ዋጋ ሊያስከፍል እንደሚችል ብዙዎቻችሁ ዶሮ እርባታ ልምድ ያለው ሰራተኛ አለ ትላላችሁ መጀመሪያ ልምድ ያለው ሰራተኛ አለ ግን አንተም የታደርገውን ላያደርግልህ ይችላል አንተ ለንብረት እንደምታስበው ላያስብ ይችላል እንጂ ልምድ ያለው ባለሙያ ሞልቷል ልምድ ያለው ባለሙያ የምንለው ማብላት ማጠጣት ብቻ የሚችል ከዚህ የዘለለ ነገር ሊሰራ የሚችል ሰራተኛ አይደለም ስለዚህ ከዚህ ጋር ተያይዞ ልምድ ያለው ሰራተኛ አለ ሊያግዘኝ የሚችል ለማንትቼ ሄዳለው አለ። ነገር ግን በሳምንት ሁለቴ፣ በሳምንት ሶስቴ፣ ሳምንቱን ሙሉ እንደ ሁኔታው እየመጣ መከታተል ይኖርብካል። ዶሮቹ ያሉበትን ሁኔታ ማየት ይኖርብካል። በአንተ በማታቀው በጀማሪ ልምድህ እንኳን የሆነ የሚገባህ ነገር አለ። እርባታ ውስጥ ችግር አለ የለም፣ ለመፍትሄ መፍትሄ ሰጪ መሆን መቻል አለብህ። ይህ ሰራተኛ ይህንን አያደርግም። ሰራተኛ ማለት ሰራተኛ ማለት የታመመችዋን ዶሮ ከእርባታ ውስጥ አውጥቶ ቁጭ አድርጎ ይጠብቃል። አንተ አንተ ግን መምጣት አለብ። መድኃኒት የምትሰጠው አንተ፣ መድኃኒት የምገዛው አንተ። ትንሽ እውቀትም ካለ ልትመራመር፣ የምትችለው ችግሩን ለማወቅ የምትጥረው ከመጣህ በኋላ ነው። እቤት ቁጭ ብለህ አይደለም። እቤት ተቁጮ ተብሎ የሚሰራ ስራ እንቅስቃሴ ይፈልጋል። ስለዚህ ከዛ አንጻር ነው። ከተመቻችሁ ላይክ አድርጉ። በቀጣይ እንግዲህ የተለያዩ ቪዲዮዎች ወደ እናንተ ይዤ የምመጣ ነው የሚሆነው። ሰላም።